ዛሬ እንግዲህ የተገናኘ ነው ቤተሰብ ፍለጋ የመጡትን ግለሰብ ጥያቄ ለማቅረብ ነው። በመጀመሪያ እስኪ ስሞትን ያስተዋውቁ። ስሜ ወርቅነሽ ሞላ ስብሀት ትባላለሁ። የጠፋበትን ቤተሰብ ስም እስኪ ግለጹልን። የጠፋብኝ ቤተሰብ ታናሽ ወንድሜ እንደ ሸው ሞላ ይባላል። ሌላ እዚያ በመቀጠል የእሱ በታቾች መልካሜ ሞላ አስፋው ሞላ። በመቼ ወቅት እንደጠፉ የት ቦታ እንደሆነ የጠፉት ቢገልጹልን። የጠፉበት ቦታ እሱ ወቅት በጋ ነው፣ ግን የአስፋው መስከረም አካባቢ ነው የጠፋ። እነዚያኞቹም በጋ ነው የጠፉበት። ዓመተ ምሕረቱ የሚታወቅ ከሆነ በየትኛው ወቅት አካባቢ ዓመተ ምሕረቱን አላውቀውም ረስቸዋለሁ። ግን በደርግ ጊዜ ዘጠኝ ዓመት ጦርነት ቆይቶ ቆስሎ የኢህአዴግ ጦር ሲገባ መጥቶ ነበረ። በክራንች መጥቶ በእግሩ ነው የተመለሰ ተሽሎት። ከዚህ አዋዲ እንደወጣ ነው የቀረ። የት ቦታ ነበር የሚኖሩት? ከየት ቦታ ነው የጠፉት የሚለው? የጠፉ ክፍለ ሀገር ልዩ ጎጧ መካነ እየሱስ የመካነ እየሱስ ይባላል። ልዩ ጎጧ ዘንጃ መነራብ ትባላለች። ደቡብ ጎንደር ውስጥ ማለት ነው። እሺ በጠፉበት ወቅት የስንት ዓመት እድሜ እንደነበሩ የሚያስታውሱት ከሆነ በግምት ይሆን? በግምት የኔ ታናሽ እንደሻው አንድ ሰላሳ ዓመት ይሆነዋል። እነዚያም እዛ በታች እንደዛው ተቀራራቢ የሚባሉ ናቸው። አካላዊ ገጽታቸው ወይም ልዩ ምልክት ካላቸው ቀይ ጥቁር ምናምን የሚለው ሁላቸውም ቀያዩ ናቸው። እንደ ሸው በግራና በቀኝ መሆኗን ዘነጋታለው እንጂ ትርፍ ጥርስ አለችው። ጠጉሩ ላዛ ነው። ልከኛ ሰው ነው። መካከለኛ መካከለኛ ማለት ነው። ኦኬ። ሴቶቹ እጠር ያለ ናት። ቀይ መልከኛ ናት። እጠር ያለ ናት። እንደ ሸው ያንድ ልጅ አባት ነው። ትዳር ሞክሮ ነበር። ያንድ ልጅ ያንድ ሴት ልጅ አባት ነው። አዎ፣ ትገኛለች። ትገኛለሽ መልካሜም እንደዚሁ ሞክራ ነበረ። ሀባሏ ላይ ነው ወጣ፣ የጠፋች ያኛው ወጣት ነው። እሱ አስበው ወጣት ነው እ አእምሯዊ ጤንነታቸው የሶስቱን ቢገልጹልን፣ ሙሉ ጤነኛ ናቸው። የአንድ እናት አባት ልጆች ናቸው። እንግዲህ ባለጉዳያችን በነገሩን መሰረት የጠፋባቸውን እህት ወንድም ነው እየፈለጉ ያሉት ሁለት ወንድሞችና አንድ እህቷን ሁለቱም ታናሽ ወንድሞቿ ናቸው። ሴቷም ታናሽ እህቷ ነች። በቅደም ተከተል በምንገልጽበት ጊዜ የጠፉት እንግዲህ ጎንደር አካባቢ ደቡብ ጎንደር ውስጥ እስቴ ወረዳ መሆኑን ከከተማዋ ወጣ ብሎ በሺህ ዘጠኝ መቶ ሰማንያ ስድስት እስከ ሰማንያ ዘጠኝ ባለው ወቅት እንደሆነ በአንጻራዊ ክንውኖች ለመረዳት ቺ ያለው እንግዲህ እነዚህን ግለሰቦች ያየ ወይም ያሉበትን የሚያውቅ በስልክ ቁጥር 0925 26 37 96 ደውሎ ቢያሳውቀን ወይም ደግሞ በ0920 06 0920626603 ደውለው ቢያሳውቁን። ወሮታ ከፋይነን ፈላጊ እህታቸው ወይዘሮ ማሆይ ወርቅነሽ ሞላ ከአዲስ አበባ